ሙሽራ ኬት እየመጣህ ነው አሏቸው። ይኸው ከሱዳን እየመጣሁ ነው እየመጣሁ ነው አሏቸው። ሀየ እንግዲህ እዛ አድሩ፣ ሲጨዋቱ አድሩ። ጧት ላሟ ሰጧቸው። ላም ስንቅት ሁኑ ብለው ሰጧቸው። ሰላሳ ጊዜ እየቀሰቀሷት የመጡት ማለት ነው። አሁን እዚ ኮምቦልሻ በላይ አውሮፕላን ማረፊያው መሰንገድ በላይ ቆሰሮ የሚባለው ስር ገታ የሚባል አለ። በምን ገታ ተባለ አልኳቸው። አጋጣሚ ዛለት አዚያ ሂጄ ነው ሶስት ሽማግሌዎች መስጊዱ ስላገኘሁኝ ይህን መስጊድ ግት እያደረጉበታል። ሀያ ዘጠነኛ ጊዜ ላሟን የቀሰቀሱት እዝ ስለሆነ ነው አሉ። ጫልሸም ለአባቴ ጦሪቃ ሲሰጧቸው ሰላሳ ሀያ ሰባት ይባል ነበር ግማሹ ሰባት ግማሹ ሀያ ሰባት ይብል ነበር። አባቴ እንግዲህ የገታሸ ደረሳ ናቸው የጫልሻ አባት፣ በዛ ሲነግሩኝ ሰላሳ ጊዜ ነው የቀሰቀሷት አያትህ ላሟን ብለው እንግዲህ ላሟ መጨረሻ እዝህ ሶስት መቶም አምስት መቶም ብሬ ነው ይባላል። ታርዶ ሞዲር ተወጥቶ እዚህ ተቀበረች። ዚህ ብያ ነው ይህን ግንብ እንኳን ስናስገባ ሐር የመሰለ የተከፈነችበትን አግኝተ ነው አልጨርቁንም። የተከፈነችበትን ሰላሳ ጊዜ። ይህን ደግሞ ረሱል የሰሩት ሱና ነው። የአስሓባቸውን ፍየል ታርዶ እንትንታሉ። በኋላ አጥንቷን በቆዳ ጠቅልለው ሲመቷ ተነስታለች። ያንን የሓበሻው ሰይዱል በአናቸው የደገሙት ያንን ሱና። ብስምላ ወሰላት ወሰላሙ አላ ረሱልላህ የውሸትም አይነት አለው። አላሁ ስብሓነ ወተዓላ ከአሕባሾቹ ውሸት ይጠብቀን። ነቢዩ ሰለላሁ ዓለይሂ ወሰለም ውሸት ሁሉ ወደ ዓመፀኝነት ይመራል፣ ዓመፀኝነት ወደ ጀሃነም እሳት ይመራል አሉ። ሰውየው ምን ብሎ ጀመረ? የሸሆቹ ሸህ ስንቅ ትሁንህ ብለው ላም ሰጧቸው። ላሚቱን እየቀሰቀሱ እየበሉ ለ29ኛ ጊዜ እዛ ቦታ ነው የቀሰቀሷት አለና፣ እውነተኛው ግን ምን ተብያለው አለ ለ30 ጊዜ ነው የቀሰቀሷት አለ። ምን እየተደረገች ማለት ነው? ቀስቅሰዋት ሲሉ ልብ በሉ፣ ትሞታለች ትበላና ታልቃለች አለ። ተነሽ ሲሏት መልሳ መጀመሪያ በነበረችበት ቅርጽ ስጋ የመሳሰለው ኖሯት በህይወት ትቀሰቀሳለች እያሉ ነው። ኢና ሊላሂ ወኢና ኢለይህ ራጂዑን። ከዚህ ውሸት ማለት ነው። ቀጠልና ምን አለ? ይሄ የነቢዩ ሰለላሁ ዐለይሂ ወሰለም ሱና ነው። ሶሃባቸውን የሶሃባዎቻቸውን ፍየል ከበሉ በኋላ ምን አድርገዋል? በቆዳ ጠቅልለው አጥንቱ እዛው ውስጥ እያለ ተነስ ብለው ሲመቱት ፍየሏ ተነስታለች ይላሉ። ነቢዩ ሰለላሁ ዓለይሂ ወሰለም ምን አሉ? በእኔ ላይ እያወቀብኝ የዋሸ ሆን ብሎ የዋሸብኝ ሰው መቀመጫውን ከጀሃነም በኩል ያመቻቻሉ። ሐዲቱ በአረብኛ ምንድን ነው? መን ከዘበ ዓለይ የሙትዓሚደን ፈልየተበዋቅ መቃዕደሁ ሚን ናር። እኔ ላይ ሆን ብሎ የዋሸብኝ ሰው ከጀሃነም ላይ መቀመጫውን ራሱ ያመቻቻሉ። ከእንዲህ አይነት ውሸት አላህ ይጠብቀን።